ትምህርት ሲወድቅ ተጠያቂው ኤብሪበሪ ዋን ፎር ሞራና ሁላችንም ኃላፊነታችን እንውሰድ። ሪሊ ይሄ እንትን ለማላቅ ከአንዱ ወደ አንዱ የምናደርገው ነገር ተጠያቂ መሆኑ ሁሉም ነው የምል ነገር አለ። ያ ሁሉም ነው ከተባለ አስቸጋሪ ነው ሆነው ምንም ኤብሪባዲ ተጠያቅነቱ ኤብሪባዲ ነው ከተባለ ነው ማለት ነው። ኩረጃን ስላስቀረን ነው ተማሪ የወደቀ የምለው ነገር እንዲህ ሁሉንም ላያሳምን ይችላል። በተወሰነ ደረጃ እውነት ነው፣ ነገር ግን እስኪ ይጠና ይሄ ነገር ይጠና። ለምንድን ነው እንደዚህ የሆነ? ይህ ጥቅምት ሰባት ቀን 2016 ዓ ም በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ መካከል የተደረገ ጥያቄና መልስ ነው። ጉዳዩ ደግሞ ከ2014 ዓ ምህረት ጀምሮ እየተሰጠ በሚገኘው የ12ተኛ ክፍል ሀገር አቀፍ መልቀቂያ ፈተና ላይ እየተመዘገበው የተማሪዎች ዝቅተኛ ውጤት ነበር። ፈተናውን ከወሰዱ ተማሪዎች ከሶስት በመቶ እንብዛም ያልበለጡት ተማሪዎች ብቻ ማለፋቸው በትምህርት ስርዓቱ ላይ ከፍተኛ ውድቀት ያስከተለ ነው ያለው ቋሚ ኮሚቴው፣ ለዚህ ውድቀት ችግሩ ምንድነው የሚለው ጥናት ይደረግበት በሚል ያቀረበውን ምክረ ሀሳብ ተከትሎ ሚኒስቴር መስሪያ ቤቱ ጥናት አጠናቆ ለምክር ቤቱ አቅርቧል። በጥናቱ መሰረትም የአስረኛ ክፍል ማትሪክ ፈተና መቅረቱ፣ ፈተናው ዩኒቨርሲቲዎች ላይ እንዲሰጥ መደረጉና፣ ከጸጥታ ችግሮች ጋር ተያይዘው የሚመጡ የስነ ልቦና ችግሮች ሮች ኮቪድ-19 እና ሌሎችም ለውጤቱ መታጣት እንደ ችግር መታየታቸውን የጥናቱ አቅራቢ ዶክተር ዮሐንስ ወጋሱ አስቀምጠዋል። አስረኛ ክፍሉን ስናቆመው ድንገት ቡም ነው ያደረገው የተማሪዎቹ ብዛት። ይሄ ኢምፕሊኬሽኑ እንግዲህ የተማሪዎች ውጤትም ላይ የማንዘለው ነገር ኮቪድ-19 ነው። ኤክሰፕሽናል የምንለው ቻሌንጅ ይሄ ነው። እነዚህ 2014 የተፈተኑ ልጆች የተፈተኑ ልጆች 11ኛ ክፍል አልተማሩ። 11ኛ ክፍል አንድ ሴሜስተር ብቻ ነው የተማሩት፣ ምክንያቱም ኮቪድ አፈን አደረገ። ኮንፍሊክትም እንደዚሁ በተለይ ኮንፍሊክት ባለባቸው አካባቢዎች ላይ ያሉ ልጆች የነበራቸው የስነ ልቦና ጫናም ቻሌንጆች እንደነበሩ አይተናል። ኦቨርኦል መማር ማስተማር ላይ፣ የትምህርት አመራር ላይ፣ የትምህርት ቤቶች ድጋፍ ላይ፣ የትምህርት ቤቶች የተሟላ ግብዓት ኖሯቸው መሰረተ ልማት ኖሯቸው ከመሄድ አንጻር ኤግዛም አድሚኒስትሬሽን ላይ፣ የተማሪዎችም ዝግጁነት ላይ ራሱ ለዚህ ለማስፈለ ሚሊዮን ኮንትሪቢዩት አድርጓል። ጥናቱ የቀረበላቸው የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባላትም በጥናቱ መካተት አለባቸው ያሏቸውንና ሌሎችም ለትምህርት ስርዓቱ መውደቅ ችግሮች ናቸው ያሏቸውን አንስተዋል። በተለይም ደግሞ ምንም ተማሪ ባላሳለፉ ትምህርት ቤቶችና አመራሮቻቸው ላይ ተጠያቂነት እንዲኖር ጠይቀዋል። ሸፋፍነን እያለፍን ያለን ይመስለኛል። ይህን በግልጽ አውቴ መነጋገር ያለብን ይመስለኛል። አዎ ኮቪድ በጣም ሌላ ችግር ነበረ። ጸጥታ ሌላ ችግር ነበረ። የትምህርት መርጃዎች በአካባቢው አለመኖራቸው ሌላ ችግር ነበር። ብዙ ችግሮች እንዳሉ አውቃለሁ። የሆነ በስስ በክፍል ላይ ተማሪዎች አንዳንድ ያለ ኃጢያታቸው የተቀጡበት ሁኔታ እንዳለ እኔ አውቃለሁ። ካልኩለም ዲዛይን ላይ ራሱ ችግር አለ። ቨርቲካሊ ሆሪዞንታሊ ሪሌትድ ይሆናሉ ወይ የሚሉ ነገሮችም ትንሽ ቢፈተሽ ጥሩ ነው። ልጆቻችንም ጭምር ለማስጠናት ስናይ፣ ሰብጀክቶችን ስናይ የምናያቸው ነገሮች አሉእና በእርግጥ ምሁራን ናቸው ያዘጋጁት ግን ቢፈተሽ ጥሩ ነው የሚል ነገር አለ። ገጠር ላይ ምንም ተማሪ ውጤት ምርጫ ክልል ማንሳት ይችላሉ። ምንም ተማሪ ውጤት ያላመጣበት ቀጣሁን ሰላሳ ስምንት ፐርሰንት በተባለውም ሰባት ተማሪ ብቻ ከአንድ ሃይ ስኩል ያመጣበት ሌላው ቤት የገባበት፣ ቀጣይ ታች ያሉት ይሄንን አይቶ ተስፋ ቆርጦ ትምህርት ምን ይጠቅማል እስከሚሉ ድረስ የሄዱበት ሁኔታ አለ። አርብቶ አደርጋ ያለው ለብቻ መጠናት አያስፈልግም ወይ የሚል አለኝ። ይሄን የሚያነሳው ለምንድን ነው? እኔ የመጣሁት ከደቡብ ኦሞ ዞን ነው። የኛ አካባቢ በባህሪ ከመሃል ከተሞች እጅግ በጣም ሩቅ ከመሆኑ የተነሳ መምህራኖችን ማግኘት የማንችላቸው ሳብጀክቶች አሉ። ዛሬ ላይ መምህራን ገበያ ላይ በጣም ተፈላጊ ስለሆኑ ከተሞች ላይ ነው መምህራን ያለው። አዲስ አበባ ላይ 97 ፐርሰንት ምናምን የሚለው ዳታ ራሱ ምኑ ነው? ኮምፒታንስ ኳሊፋይድ ማለት ለእንግሊዝኛ እንግሊዝኛ አስተማሪ አገኘን ማለት የሚነግረን ለሂሳብ የሂሳብ አስተማሪ ያለው ነው ወይስ ለቦታው የሚመጥን በተገቢው የሚያስተምር መምህር ብቃት ያለው ያንን ሊያስተምር የሚችል ኳሊፋይድ ማለት ሆኑ ዘጠና ሰባት ሲል ከጥናቱና ተያያዥ ጉዳዮች ላይ ከምክር ቤቱ አባላት ለተነሱት ጥያቄዎች ፕሮፌሰር ብርሃኑ ነጋን ጨምሮ ሌሎችም የትምህርት ሚኒስቴር አመራሮች ምላሽ ሰጥተዋል። የፈተናው ውጤት የሞራል ዝቅጠታችንን ገሃድ በማውጣቱ እንጂ ቀድሞውንም ይታወቅ እንደነበር ያነሱት ሚኒስትር ብርሃኑ ነጋ ከመምህራንና ወላጆች ጀምሮ የፈተና ስርቆትን ተለማምደናል ብለዋል። ዛሬ የምናወራቸውና ከፈተናው በኋላ እየወሰድ ናቸው ያላቸው እርምጃዎች የትምህርት ስርዓቱ የደረሰበትን ስብራት ያሳዩን ከፈተናው በፊት ነው እናውቀው። ፈተናው ሲምፕሊ ያደረገው ለህብረተሰቡ ያለንበትን ሁኔታ መስታወት ላይ አቁሞ እራቁታችንን አሳየን። እሱ ኢምፖርታንት ነው። ኢምፖርታንሱ ምንድ ነው? ህብረተሰቡን አነቃው። በትምህርት ስርዓቱ ላይ የደረሰው ችግር ኦልዳት፣ ከጥራት ጋር የተያዘው ችግር መሰረቱ ዋና መሰረቱ በትምህርት ስርዓታችንም በአጠቃላይ በህብረተሰባችን ዘንድ የደረሰው የሞራል ኮላፕስ ነው። ቤዚክ የሆነ ራይት እና ሮንግ የጠፋበት አክሮስ ዘ ቦርድ ነው። ስኖት ጀስት በትምህርት ሴክተሩ አክሮስ ዘ ቦርድ ትክክል የሆነና ትክክል ያልሆነ ነገር እንኳን መለየት ያቃተው ህብረተሰብ ነው የሆነ መስረቅ ነውር ነው። ሁሉም ሃይማኖቶቻችን ይናገራሉ። በት ኤቭሪዋን ይሰርቃል። ከዚህ ከትምህርት ሴክተር ጋር በተያያዘ ማንበር አይሰርቅ ኦርማ ያሰርቅ። አስተማሪዎች ይሰርቃሉ፣ ያሰርቃሉ። የመንግስት ባለስልጣኖች በየክልሉ ይሰርቃሉ፣ በተደራጀ መልክ። ወላጆች ልጆቻቸውን ለማሳለፍ ይሰርቃሉ። ኤንድ በእኛ መካከል ያለው ዲፍረንስ ምንድን ነው? ለምን እንደዚህ በድንገት ሻርፕሊ ድሮፕ አድረገ? ቢኮዝ ስርቆትን አቁመን አየ ነው። ሌላው ከመሰረቱ መሰራት አለበት ተብሎ የተነሳለ ትክክል ነው። መንግስት በከፍተኛ ሁኔታ አንዱ ሕብረተሰብን በማሳተፍ ትምህርት ለትውልድን ላውንች ከተደረገ እንደ ሀገር በኋላ ምንድን ነው የተደረገው? አንዱ በከፍተኛ ሁኔታ የትምህርት ጥራትን ለማስጠበቅ ከተፈለገ መሰረቱ ላይ መስራት አለብን። ዜጎች ሁሉም ዜጎች በተለይ ደግሞ አስራ ሁለተኛ ክፍል የሚፈተኑ ዜጎች ሁሉም ወደ ዩኒቨርሲቲ ይገባሉ ተብሎ አይጠበቅም፣ አይታሰብም። ስለዚህ ወደ ዩኒቨርሲቲ የሚገቡትን ቅድም በተባለው ሁኔታ ወደ ምርምር እንዲሁም ደግሞ ቀጣይ አጠቃላይ የሀገር እድገት በዚህ ደረጃ መምራት የሚገባቸው ወደዛ የሚሄዱ እንደተጠበቀ ሆኖ በስኪል በክህሎት በደንብ የታጠቁ ዜጎች እንዲሆኑ ደግሞ ወደ ቲቤት ሄደው የበለጠ ኢኮኖሚው ውስጥ የራሳቸውን አስተዋጽኦ ለማበረከት የሚችሉበት ስርዓት ተዘርግቷል። ከካሪክለም ከማስተማር ስነ ዘዴ አንጻር የተጀመሩ ስራዎች አሉ። እንደሚታወቀው ካሪክለም በቅርብ ነው ያሻሻል ነው እንግዲህ ይህንን ገና ለፈተናም አላደረስንም። ስለዚህ ይሄ አሁን ጥናት ይደረጋሉ እየተባለው የራሱ ሂደት አለው። ይህንን ሂደት ተከትሎ ሂደታዊ ግምገማ በመሀል የሚደረግበት በተወሰነ ጊዜ ደግሞ አጠቃላይ ግምገማ የሚደረግበትና ከዚህ ተነስቶ ማሻሻዮች የሚደረጉበት ሂደት ነው የሚኖረው። ሌላው ከተጠያቂነት አንጻር እንዴት ለመተግበር ታቅዷል? ና አንድ እንግዲህ በሪኮመንዴሽንም የቀረበው የተጠያቂነት ጉዳይ ነው። ተጠያቂነት ላይ በተለይም ደግሞ የማያሳልፉ ትምህርት ቤቶች እንዴት ነው የተደገፉ ከሄዱ በኋላ ሁልጊዜ በዚህ መቀጠል አለባቸው ወይ የሚል ጥያቄ እየተነሳ ነው በየደረጃው ያለው። ይህንን ለመልስ ለመስጠት የሚያስችል አሰራር ስርዓት መከተል አለብን ብለን በአዋጃችንም ውስጥ ያስቀመጥነው ተጠያቂነት ማረጋገጥ በየደረጃው የሚል ነው። ይሄ አዋጁን ተከትሎ የሚወጡ መመሪያዎች እና የአሰራር ስታንዳርድ ያንን ተከትሎ በየደረጃው ተግባራዊ እንዲደረጉ በሚደረግበት ሰዓት ተጠያቂነት እየተረጋገጠ ይሄዳል ብለን አንዱ ይዘን እየሰራ እንገኛለን። ትምህርት ሚኒስቴር እስካሁን ባስጠናው ጥናት ከአንድ መቶ ሺህ በላይ የመምህራን እጥረት በሀገር አቀፍ ደረጃ መኖሩን የተናገሩት ፕሮፌሰር ብርሃኑ ነጋ ከ2019 ዓመ ምህረት ጀምሮ የሶስተኛ ዓመት የዩኒቨርሲቲ ተማሪዎችን ለአንድ ዓመት ያህል ወደ ማህበረሰቡ የማሰማራት እቅድ ስለተያዘ በመጠኑም ቢሆን ከመምህ ምህራን ጋር ተያይዞ የሚነሳውን ችግር ይቀንሳል የሚል እምነት እንዳላቸው ገልጸዋል የ12ኛ ክፍል ሀገር አቀፍ የመልቀቂያ ፈተና በአዲስ መልክ በዩኒቨርሲቲዎች መሰጠት በጀመረበት 2014 ዓ ምት ከአጠቃላይ ተፈታኞች ውስጥ 3.3 በመቶ 2015 ዓ ምት 3.2 በመቶ እንዲሁም ያለፈው 2016 ዓ ምት ደግሞ 5.4 በመቶ ተማሪዎች ብቻ 50 እና ከዛ በላይ ማምጣት መቻላቸው ይታወሳል